ክብሮታይ ሰላምታችን በእያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እን ወይለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም ጠቅላይ ሚኒስትር አብይ አህመድ በአማራ ክልል ርዕሰ መዲና ባህር ዳር ተገኝቷል። በከተማዋ ድንገት ተገኝተው ፈተናው እያለፈ ነው ብለው አቶ አረጋ ከበደንም አሞካሽቷል። ከዚህ ጋር የተያዘ መረጃ ተዘጋጅቷል። ይህ በእንዲህ እንዳለ በአማራ ክልል በበርካታ ስፍራዎች ላይ በካምፖች ላይ ጭምር ጥቃቶች መድረሳቸው ተነግሯል። የፋኖ ኃይሎች ታጣቂዎችን አሰልጥነው እያስመረቁ ስለመሆናቸውም ይገልጻሉ። ሰሙታላችሁም። ለብሔራዊ ጥቅማችን ወደፊት እንጓዛለን ሲሉ ጀነራል ምግበይ ኃይለ ተናገሩ። አንዴ ወደ ኤርትራ ሌላ ጊዜ ወደ ሌላ የሚል አጀንዳን አንቀበልም ሲሉም አክሏል። ትናንት አድዋ ላይ የትግራይ ሰራዊት አንድ ኮሩን በተመለከተ በተዘጋጀ መርሃ ግብር ላይ ነው ይህንን ያሉት። ታደምጡታላችሁ። በኤርትራ ኤርትራ አፋር ድንበር የሰራዊት እንቅስቃሴ መኖሩን ማስረጃ እንዳለው ተቋሙ አሳወቅም። በኤርትራ ቴሌቪዥን ስለ ህወሀት፣ ስለ አራት ኪሎ አስተዳደር እና ስለ ጦርነት ጉሰማው ትናንት ማብራሪያ እንዲቀርብ ተደርጓል። የአስመራው መንግስት ደግሞ ለፕሬቶሪያው ስምምነት አለመፈጸም ተጠያቂው ሌላ አካል ነው ሲል ይፋ አድርጓል። ሌላኛው መረጃችን ይሆናል። የጠቅላይ ሚኒስትሩ አማካሪ የሽግግር መንግስት ምስረታ መክራ ሀሳቡን ውድቅ አደረጉ። ውሳኔው ከፓርቲ አባላት እውቅና ውጭ የተላለፈ ነው ሲሉም ተናግሯል። እንመለከተዋለን። አሜሪካ በየመን በፈጸመችው አዲስ ጥቃት 53 ሰዎች ተገደሉ። ሩሲያን ጨምሮ በርካታ የዓለም ሀገራት ምቂ አሜሪካን ተደጋጋሚ ጥቃቶችን ተከትሎ ምላሽ እየሰጡ ናቸው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ በአማራ ክልል ርዕሰ መዲና ባህር ዳር ተገኝቷል። በከተማ ድንገት ተገኝተው ፈተና እያለፈ ነው ብለው አቶ አረጋ ከበደንም አሞካሽቷል። በየአካባቢው እንደሚያደርጉት በርካታ ህዝብን መንገድ ላይ ያስወጥተው ስማቸውን እያስጠሩም ባይሆን ቢያንስ በክልሉ ተወካያቸው አረጋ ከበደም፣ ተመስገን ጥሩነህ፣ በለጠ ሞላ፣ ዳንኤል ክብረት፣ ማሞ ምህረቱ፣ ለገሰ ቱሉና መላኩ አለበል ታጅበው ብስክሌት ሲያሽከረክሩ ፎቶ ተነስተውም አሰራጅቷል። ከራት በፊት ከእርሳቸው በፊት የነበሩት የአቶ ኃይለማርያም ደሳለኝ የኢህአዴግ አስተዳደር የዲዛይንና ፋይናንስ ማፈላለግ ስራውን አከናውኖት በ2011 ግንባታው የተጀመረው ድልድይን ለመመረቅ ባህር ዳር ተገኝተው መገዳደል ይብቃን የሚል መልእክትን ባስተላለፉበት ወቅት ተከታታይ የቦምብና የሞርተር ጥቃቶች በከተማ መፈጸማቸው የሚታወስ ነው። ይሄኛው ጉዟቸው በአመዛኙ በድንገት የተደረገ ከመሆኑን ባሻገር በከተማ በአንጻራዊነት ጥቃቶች የቀነሱበት ወቅት ላይ የተከናወነ ነው። በእርግጥ ከትናንት በስቲያ የቦምብ ፍንዳታ መድረሱ የሚታወስ ነው። ይህ ሆኖ ባህር ዳር ገብተው የወጡበትን ጊዜ ያልጠቀሱት ጠቅላይ ሚኒስትሩ ነገር ግን የከተማ ኮሪደርን እና የጣና ሀይቅን ውበትን መመልከታቸውን አስረድቷል። ባህር ዳር ገጥሟት የነበረው ያለፉት አመታት ፈተና እያለፈ ነው ሲሉ የገለጹት ጠቅላይ ሚኒስትሩም ያለፈው ምን እንደሆነ ሳይጠቁሙ ቀርተዋል። በአርባ ምንጭ እና በጅማ በሰላም ውስጥ ሆነን ነው ስራችንን የሰራ ነው ባህር ዳር ላይ ስራ የሰራ ነው ግን በጸጥታ ችግር ውስጥ ሆነን ነው የሚለውን በማንሳት አርባ ምንጭ ተሰርቷል የኮሪደር ስራ ተጀምሯል። ነገር ግን ሰላሙ በአንጻራዊ የተሻለ ነው። ጅማ ተሰርቷል፣ በአንጻራዊ የተሻለ ነው። ባህር ዳርም በእነሱ ፔስ ሲሰራ ማየት በችግር ውስጥም ቢኮን ሕልም ካለ ትጋት ካለ ከባቢ መለወጥ ልማት ማምጣት እንደሚቻል የሚያመላክት ሆኖ ያገኘሁትና ጎንደር እንዳይ ለማጎጃም ከለከለን እያሉ መለያየትን የሚሰብኩት ጠቅላይ ሚኒስትሩ በዚህ መልኩ የሚገልጿቸው በክልሉ የጎርጎራና የኮሪደር ስራዎችንም በከፍተኛ አድናቆት አንስተው አብራርተዋል። ሌላኛው እንደተደነቁበት የገለጹት ጉዳይ ደግሞ የክልሉ ተወካዮቻቸውን የተመለከተ ነው። አቶ አረጋ ከበደ የራሳቸው ጽህፈት ቤት አካባቢን አስተካክለው ኮሪደሩንም በመስራታቸው አሪያ ናቸው ትምህርትም የሚሆኑ ናቸው ይላሉ የብልጽግናው ፕሬዚደንት በሞገሳቸው በእርግጥ እኒህን በኃላፊነታቸው ያለመ ቀጠል ፍላጎታቸውን ያሳዩት ርዕሰ መስተዳደርም አርፈ ቁጭ በል ያሉት ጠቅላይ ሚኒስትሩ ከሚኒሊክ እና ቴዎድሮስ ጋር እያነጻጸሩ ከዚህ በፊትም ሲያቀርቧቸው እንደነበር የሚታወስ ነው። በአማራ ክልል ከዚህ ቀደም አንስቼዋለሁ። በአማራ ታሪክ አጼ ቴድሮስም አጼ ሚኒሊክም ያረጋን ያክል የህዝብ ቁጥር ያለው አማራ መርተው አያውቁም። አሁን ያለው አማራ እኮ በብዙ እጥፍ ትልቅ ነው። ጠቅላይ ሚኒስትሩ ከዚህ በፊት ወደ ባህር ዳር ባቀኑበት ወቅት በዛው በተገኙበት ወደ ርዕሰ መዲኗ መሳሪያ የተኮሱትን የፋኖ ኃይሎችን ካረጋ ከበደ ስር ሁናችሁ ስሩ ሲሉ መግለጻቸውም የሚዘነጋ አይሆንም። ለብሔራዊ ጥቅማችን ወደፊት እንጓዛለን ሲሉ ጄኔራል ምግበይ ኃይለ ተናገሩም። አንዴ ወደ ኤርትራ ሌላ ጊዜ ወደ ሌላ የሚል አጀንዳን አንቀበልም ሲሉም አክሏል። ትናንት የትግራይ ሰራዊት አንድ ኮርን በተመለከተ መርሃ ግብር ላይ ነው ይህንን ያሉት። አቶ ጌታቸው ረዳ ከቀናት በፊት ሶስት የግንባር አዛዦችን ማለትም የደቡብ ግንባር አዛዥ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ የምስራቅ ግንባር አዛዡ ሜጀር ጀነራል ማአሾ በየንና ብርጋዴር ጀነራል ምግባይ ኃይለን ማገዳቸው የሚታወስ ነው። ትናንት በአድዋ በአንድ የትግራይ ሰራዊት ኮር መጽሐፍ ምርቃትና ትርኢት መርሃ ግብር ላይ የተገኙት ጀነራል ምግባይ የከፈልነው መስዋዕትነት ለህልናችን መረጋገጥ የተከፈለ ነው ሲሉ ተሰምቷል። ያ የተከፈለ መስዋዕትነት ከግብ እንዲደርስና የትግራይ ህዝብ ችግሮች እንዲፈቱ ሊያስፈቱ ከተፈለገም ልዩነቶቻችንን በሰለጠነ መንገድ መፍታት ይገባናል ሲሉም ተናግሯል የእኛ አጀንዳ ብሄራዊ ጥቅማችንን ማስከበር ነው አንዴ ኤርትራ ሌላ ጊዜ ሌላ የሚሉ አጀንዳዎችን አትቀበሉ ሲሉም በስፍራው ለተገኙ የሰራዊቱ አባላት ሲያስረዱ ነው የተደመጡት በሆነ ጉዳይ ላይ የተለያየ ሀሳብ ሊኖረን ይችላል። ይሁን እንጂ በመነጋገር ነው መፍታት ያለብን። ብሔራዊ አጀንዳችን ላይ እንጽና። ብሔራዊ አጀንዳችን በግራና በቀኝ የሚወስዱብን ሀሳቦች አሉ። አንዴ ወደ ኤርትራ አንዴ ወደዛ ይላሉ። አይሆንም። ይህ ለእኛ አጀንዳ የመስጠት ጉዳይ ሳያደናግረን እንቁም። አሁን የተፈናቀለ ህዝብ አለን። ወደ ቦታው ይመለስ ነው አጀንዳችን። ህዝባችንን ስንመልሰው ደግሞ የግዛት አንድነታችን ይረጋገጣል። ህዝባችን ወደ ተረጋጋ ማኅበራዊና ኢኮኖሚያዊ ህይወቱ እንዲገባ አብረን እንታገል። ይኸው ነው ዋነኛው ብሔራዊ አጀንዳችን። ጄኔራሉ ከቀናት በፊት በመቀለ በተዘጋጀ አንድ ሌላ መድረክ ላይ አሁን እያጋጠመን ያለው ችግር አንዳንዱ የህዋት መከፋፈል ነው ይለዋል፣ አይደለም የትግራይ ህዝብ ታግሎ ራሱን በራሱ የማስተዳደር መብቱና ህልውናውን የማስቀጠልና ያለማስቀጠል ፈተና ነው ብለውት ነበር። ትናንት ደግሞ ወራሪዎችን የመከተውን ኃይል ማራከስን ሲቃወሙ ተሰምተዋል። ህይወት የከፈልንበትን ሁኔታ ከማክበር ይልቅ የትናንቱን በመርገም ከጀመርክ ቀጣዩ ጉዞ ውድቀት ከዛ ነው የሚጀምረው ይላል። የጀነራሉ ማብራሪያም የ17 ዓመት ትግሉ የመነሻ ዓላማው መዳረሻው ላይ ደርሷል በሚል ያስታወሱት ጀነራል ምግባይም የአሁኑ ትግልን በተመሳሳይ ግቡን እንዲመታ አንድነታችን መረጋገጥ አለበት ሲሉም ተሰምተዋል። በኤርትራና ና አፋር ድንበር የሰራዊት እንቅስቃሴ መኖሩን ማስረጃ እንዳለው ተቋሞ አሳወቅም። በኤርትራ ቴሌቪዥን ስለ ህወሀት ስለ አራት ኪሎ አስተዳደር ና ስለ ጦርነት ጉሰማው ትናንት ማብራሪያ እንዲቀርብ ተደርጓል። የአስመራው መንግስት ደግሞ ለፕሪቶሪያው ስምምነት አለመፈጸም ተጠያቂው ሌላ አካል ነው ሲል አሳውቋል። አንዳንዶች ከቅርብ ጊዜ ወዲ የሚደረጉትን የሁለቱን ሀገራት የቃላት ልውጦች ና ወታደራዊ እንቅስቃሴዎች ጊዜያዊ የመሪዎች አጀንዳዎች እንጂ ጦርነት ውስጥ የመግባት ፍላጎትም እቅድም እንደሌለ ሲገልጹ ይሰማሉ። በፕሬዚደንት ኢሳያስ አፈወርቂ በኩል ይፈልጉት የነበረው መሬት በብልጽግናው መንግስት ተሰጥቷቸዋል። ኢትዮጵያን በርስ በርስ ጦርነት ውስጥ ቀጥላላቸዋለች። ሊበቀሉት ያሰቡት የነበረው ማህበረሰብንም ገድለውና ዘርፈው ወጥተዋል። እናም ጥቃት ካልተሰነዘረባቸው በቀር ወደ ጦርነት የሚያስገባ ሁኔታ ውስጥ አይደሉም። የአራት ኪሎ አስተዳደርም ቢሆን ቀይ ባህር የሚል የሽፋን አጀንዳን ያራግብ እንጂም የሀገር ውስጥ አንድነት በሌለበት የሚከፍተው ጦርነት ከስልጣኑ ሊያሰናብተው የሚችል አቅም እንዳለው ይረዳል። እናም ደፍሮ አይገባበትም የሚል ነው የእነዚህ ሰዎች መከራከሪያ። እንዲያም ሆኖ ያለው ወታደራዊ እንቅስቃሴና የቃላት ጦርነቱ ከትግራይ ፖለቲካዊ ቀውስ ጋር ተዳምሮ ወደ ጦርነት ሊያመራ ይችላል የሚለው ግን የበርካቶች ስጋት እንደሆነ ቀጥሏል። ይህ በሁለቱ ጦርነት ናፋቂ መሪዎች የበላይ ሆኖ የመታየት ፍላጎት ላይ ሲታከል ደግሞ ስጋቱን ተጨባጭ አድርጓል። የተሰጋው የሁለቱ መሪዎችን ጦርነት በተመለከተ ዓለም አቀፍ ተቋማትና የመገናኛ ብዙሃንም ሰፋፊ ሀተታዎችን ይዘው እየወጡ ናቸው። ፋይናንሻል ታይምስ ደግሞ አንዱ ነው። የአፍሪካ ሁለተኛ ባለብዙ ብዙ ህዝብ ሀገር ሌላ የርስበርስ ጦርነትና ቀጠናዊ ጦርነት ውስጥ የመግባት ስጋት ላይ ናት ይላል። ዘገባም በትግራይ ክልል የተከሰተውን የፖለቲካ ሀይሎችን መሰንጠቅ አንስቶ አንደኛው ቡድን ከኤሪትሪያም ሌላኛው ደግሞ ከአራት ኪሎ ጋር ሊያብሩ ይችላሉ የሚል የባለሙያ አስተያየትንም አካቶበታል። ቻተም ሀውስ የቲንክ ታንክ ተቋምን ዋቢ ያደረገው ፋይናንሽል ታይምስ የውጥረቱ መገለጫ ብሎ ካቀረባቸው ጉዳዮች ውስጥ ወታደራዊ እንቅስቃሴዎች ናቸው። የተቋሙ አንድ ባለሙያም የኤርትራ አፋር ድንበር አካባቢ ወታደራዊ እንቅስቃሴ ስለመታየቱ የተወሰኑ ማስረጃዎችን ማግኘታቸውን አብራርቷል። እንዲህ ያሉ ዓለም አቀፋዊ ትኩረቶች የተሰጡት የሁለቱ ሀገራት ወደ ሌላ ጦርነት የመግባት ስጋት ሻቢያ ደግሞ ደጋግሞ እያስተባበለው ይገኛል። አሁን ይህንን ማስተባበያውን አንድ ለእናቱ በሆነው ብሔራዊ ቴሌቪዥን ጣቢያው በ በኩል አስተላልፎታል። የኤርትራ ጦር የትግራይ መሬትን ያዘም፣ ኤርትራ የፕሪቶሪያውን ስምምነት ለማሸነፍ ጦርነት ልትከፍት ትችላለች፣ የህወሀት አንድ ወገን ከኤርትራ ጎን ነው፣ ኤርትራ ፋኖን እየረዳች ነው፣ ኤርትራ ከግብጽ ከሳውዲ አረቢያ ወዘተ ጋር ልትተባበርብን ነው ወዘተ ተብለን እየተከሰስን ነው፣ ጩኸቱ ማለቂያ የለውም እያል የሚቀጥለው ሀተታ ነው፣ በብሔራዊ ቴሌቪዥን ጣቢያው የቀረበው ሰራዊት ኤርትራ መሬት ትግራይ ሒዝሎ ኤርትራ ስምምዕ ፕሪቶሪያ ንምፍሻሉ ኪናት ክትውልዕ ትኽእል እያ ሓደ ወገን ህወሓት ምስ ኤርትራ ወጊኑ ኣሎ ኤርትራ ንፋኖ ትሕግዞም ኣላ። የአስመራውን መንግስት በጥብቅ እየተከላከሉ የሚገኙት የሻቢያ አስተዳደር ቃል አቀባይ የማነ ገብረመስቀል ደግሞ በአፍሪካ ቀንድ ቀጠና አሁን የተፈጠረው ችግር ምንጩ በህጋዊ መንገድም ይሁን በወታደራዊ ኃይል ወደብ ወይንም የባህር በር ማግኘትን ኢላማ ካደረጉ ተቀባይነት ከሌላቸው የግዛት ተስፋፊነት ፍላጎቶች ጋር የተያያዘ ነው በማለት መልእክታቸውን አስተላልፏል። ሚኒስትሩ ለአፍሪካ ቀንድ ሰላምና መረጋጋት ቀናዬ የሆኑ አጋራት ሁሉም ለዚህ አካሄድ ቁርጥ ያለና የማያዋላዳ ህጋዊና ሞራላዊ አቋም ሊይዙ እንደሚገባም ጥሪ ያቀርበዋል። የሻቢያው ሰው በኢትዮጵያ መንግስትና በህወሀት መካከል ከሁለት ዓመት በፊት የተፈረመው የፕሪቶሪያው ግጭትን የማቆም ስምምነት እስካሁን ተግባራዊ ላለመሆኑ ተጠያቂነቱን ወደ ኤርትራ ማዞርም ቅንነት የጎደለው ብለውታል። የስምምነቱ ትግበራ በሳምንታት ወይንም በሁለት ሶስት ወራት ብቻ የተገደበ ነበር ያሉት የማንም ትግበራው መጓተቱ በቅርብ ከተፈጠረው የህወሀት ክፍፍል የሚቀድም እንደሆነም ነው የሚገልጹት። በአማራ ክልል በበርካታ ስፍራዎች ላይ በካምፖች ላይ ጭምር ጥቃቶች መድረሳቸው ተሰምቷል። የፋኖ ኃይሎች ታጣቂዎችን አሰልጥነው እያስመረቁ ስለመሆናቸውም ይገልጻሉ። በክልሉ ከሚገኙ ከ4000 በላይ የሚሆኑ ቀበሌዎች ውስጥ ወደ ግማሽ አካባቢ የሚሆኑት በቁጥጥሩ ስር እንዳይደሉ የክልሉ መንግስት የገለጸው ከቀናት በፊት ነው። ወደ እነዚህ አካባቢዎች የክልሉ የጸጥታ ኃይል መልሶ ለማስገባትና ና የብልጽግናውን አገዛዝ እግር መትከልን ለማሳለጥ እዞችን ያሰማራው የመከላከያ ሰራዊቱም ተደጋጋሚ ቀዳሚ ዘመቻዎችን የፋኖ ኃይሎች መገኛዎች ወዳላቸው ስፍራዎች በማቅናት እያደረገ ይገኛል። የፋኖ ኃይሎች በተቃራኒው ይህንን እንቅስቃሴ ለማክሸፍ በሚል በካምፖች ላይ ጥቃቶችን በጉዞ ላይ ደግሞ ደፈጣዎችን ነው በአመዛኙ እያደረሱ ያሉት። በደቡብ ወሎ ዞን ኮሬብ ና ደብረ ዘይት የክልል የጸጥታ ኃይሎች መገኛ ካምፖች ላይ እያደረሱት ጥቃትም ቀዳሚው አብነት ነው። በሰሜን ወሎ ዞን ጋዞ እስታይሽ የሚገኘው የመንግስት ኃይሎች ካምፕ ላይም በሌሊት ድንገተኛ ጥቃት ተከፍቶ ከፍ ያለ ጉዳት ነው የደረሰው። በሰሜን ሸዋ ዞን ዞን ከደብረ ብርሃን ከተማ ቅርብ ርቀት በሚገኙ ሁለት ወታደራዊ ካምፖች፣ በዚሁ ዞን አረርቲ ከተማ ውስጥ የደረሱትም ደግሞ ሌሎች ማሳያዎች ይሆናሉ። ከካምፕ ላይ ጥቃቶች ባሻገር የጉዞ ላይ የደፈጣ ጥቃቶች ና የተኩስ ልውውጦችም የተደረጉባቸው አካባቢዎች አሉ። በምዕራብ ጎጃም ዞን ደንበጫ ና ምስራቅ ጎጃም ማቻከል መካከል አሮጌ ገበያ ተብሎ የሚጠራው ስፍራ ላይ የደረሰው የፈንጂ ጥቃት በዚህ ረገድ ይነሳል። በአዊ ዞን ፋግታ ለኮማም፣ በምስራቅ ጎጃም ዞን አዋበል ነብርማ ተብሎ በሚጠሩ አካባቢ የተደረጉ የተኩስ ልውውጦችም እንደዚሁ። እነዚህ ሁሉ ጥቃቶች ላይ እየተገደሉ የቀጠሉት ደግሞ ከሁለቱም ተዋጊ ወገኖች የሚገኙ ኢትዮጵያውያን ናቸው። እጅ መስጠትን የችግሩ ብቸኛ መፍትሄ አድርጎ 19 ወራትን የአንድ ሀገር ዜጎችን እያዋጋ ቀጥሎ አገዛዙ አሁንም በዚሁ የሰራዊቱ ስምሪቱ ላይ ነው የሚገኘው። የፋኖ ኃይሎችም ታጣቂዎቻቸውን አሰልጥነው ማስመረቃቸውን እያሳወቁ ናቸው። ትናንት በሰሜን ሸዋ ዞን ለሶስት ወራት አሰልጥነን አስመረቅን ያሏቸውን ታጣቂዎችንም አሳይተዋል። በቅርቡ በኦነግና ኦፌኮ አማካኝነት የቀረበውን የሽግግር መንግስት ምስረታ መክረ ሀሳብን እንደማይቀበሉት የጠቅላይ ሚኒስትሩ አማካሪ ገለጹ። የብልጽግናው ፕሬዚደንት አማካሪና በአብይ አህመድ የኦነግ አመራር ናቸው ተብለው የተሾሙት አቶ ቀጀላ መርዳሳ ኦነግ ሊያፈርሰው ነው ሲሉ የመራራ ጉድና ፓርቲ የሆነውን ኦፌኮን መወንጀላቸው የሚታወስ ነው። ከሰሞኑ ከመገናኛ ብዙሀን ጋር በነበራቸው ቆይታ ደግሞ ኦፌኮና ኦነግ ለዘላቂ ሰላም ይበጃል በማለት ለመንግስት ያቀረቡትን የሽግግር መንግስት ምስረታ ምክረ ሀሳብን እንደማይቀበሉት ገልጿል። ፓርቲዎቹ ከእልሌው ስብሰባቸው በኋላ ባወጡት የጋራ መግለጫ የሽግግር መንግስት ይመስረት የሚለው አንደኛው ነጥባቸው እንደነበር ይታወሳል። በሀሳቡ ላይ አስተያየት የሰጡት የኦሮሞ ነፃነት ግንባር ምክትል ሊቀመንበር ነ ብለው ራሳቸውን ያስተዋውቁት ቀጀላ መርዳሳ የፓርቲ አቋምን የሚገልጹ ውሳኔዎች ከአባላት እውቅና ውጭ መተግበር የለባቸውም ይላሉ። እንዲህ አይነት ፖለቲካዊ ውሳኔ ሲወሰን ቢያንስ የፓርቲው ሁለት ሶስተኛ አባላት ድምጽ ማግኘት ነበረበት የሚሉት አቶ ቀጀላም የሽግግር መንግስት ምስረታ ትልቅ ፖለቲካዊ ውሳኔ መሆ መሆኑን በማንሳት ውሳኔው የተነገረው ምልዓተ ጉባኤውን አሟልቶ እውቅናም ተሰጥቶት አይደለም ባይ ናቸው። በኦሮሞ ነጻነት ግንባር ስም ኦሮሚያ ክልል ላይ የሽግግር መንግስት መስርቻለሁ የሚባል ከሆንም ድርጊቱም ሀሳቡም ከኛና ከፓርቲያችን እውቅና ውጭ ነው ይላሉ። ኦነግ ቀደም ሲል የነበረው የጠንካራ አስተዳደር ቁመናና ጥንካሬ ከቅርብ ዓመታት ወዲህ ስለመዳከሙም አንስተው ለዚህም የውስጥ መከፋፈልና የልዩነቶች መስፋት ተጠቃሽ ሰበቦች ስለመሆናቸውም ይገልጻሉ። ለእርሳቸው በተለያዩ ስፍራዎች ላይ ሹመትን ያስገኝላቸው የብልጽግናው ፕሬዚዳንት የመከፋፈል ሴራን በተመለከተ ግን ያሉት ነገር የለም። እንዲያም ሆኖ የቀድሞ መስራቾች የሚያረጋግጡት ይህንኑ ነው። ጠንካራ ጎኑ ተቃዋሚ ድርጅቶችን ማፍረስ ነው መበተን በዚህ በጣም ተሳክቶለታል። እና ከዚህ የበለጠ ምንም የሚጨምረው ነገር የለኝም። የጠቅላይ ሚኒስትሩ አማካሪ የሆኑት ቀጀላ መርዳሳም በቅርቡ ከኦነግ በኩል የቀረበውን አማራጭ ሲያስተባብሉናም እውቅናው የለንም ሲሉ ቢሰሙም ፍርድ ቤትና ምርጫ ቦርድ ግን ቀጀላ መርዳሳ የሚመሩት ፓርቲ የለም፣ ሕጋዊ ኦነግ የአቶ ዳውድ ይብሳ ኦነግ ነው ብሎ ወስኗል። ይህንን የፍርድ ቤቱን ውሳኔ ተከትሎ አቶ ዳውድን ለቁምስር የዳረጉት ጠቅላይ ሚኒስትሩም ቀጀላን ደግሞ ለሹመት ማብቃታቸው የሚታወቅ ነው። አሜሪካ በየመን የሀውቲ አማጽያን ላይ አዲስ የአየር ጥቃት መፈጸሟ ተሰማም። በዚህ ጥቃት ከሃምሳ ሶስት በላይ የሚሆኑ ሰዎች መገደላቸውም ታውቋል። አሜሪካም በዛሬው ዕለት በየመን በሀውቲ ታጣቂዎች ላይ አዲስ የአየር ጥቃት በመፈጸም ፕሬዚደንት ዶናልድ ትረምፕ ባለፈው ጥር ወር ስልጣን ከያዙ ወዲህ በመካከለኛው ምስራቅ እያካሄደች ያለችውን ትልቅ ዘመቻ አድማስ አስፍታለች። አሜሪካ ባለፈው ቅዳሜ በኢራን በሚደገፉት የሀውቲ ታጣቂዎች ላይ መጠነ ሰፊ የአየር ጥቃት የጀመረችው በቀይ ባህር በሚንቀሳቀሱ መርከቦች ላይ የሚደርሰውን ጥቃት ለማስቆም በሚል ነው። የሀውቲዎችን አልማሲራ ቴሌቪዥንን ጠቅሶ ሮይተርስ እንደዘገበው አሜሪካ በዛሬው ዕለት በፈጸመችው ጥቃት ከዋና ከተማዋ ሰነአ ሰሜን በኩል የሚገኙት ሁለት የቀይ ባህር ከተሞች ሁዴይዳና አልጃውፋ ኢላማ ተደርገዋል። በጥቃቱ ቢያንስ 53 ሰዎች መገደላቸውንም ሀውቲዎቹ አረጋግጧል። በጥቃቱ ከተገደሉት ውስጥ አምስቱ ህጻናት፣ ሁለቱ ደግሞ ሴቶች ስለመሆናቸውና ሌሎች 98 ሰዎች ደግሞ ስለመቁሰላቸውም ነው የተነገረው። አብዛኛው የየመን ክፍልን የተቆጣጠሩት የሀውቲ ታጣቂዎች ከእስራኤል ጋር እየተዋጋ ለሚገኘው የፍልስጤሙ ታጣቂ ቡድን ሀማስ ሀገርነትን ለማሳየት በሚል ነበር ከህዳር 2023 ጀምሮ ከአሜሪካ እስራኤል፣ ብሪታንያ ጋር ግንኙነት እንዳላቸው በሚጠረጥሯቸው በቀይ ባህር በሚ ቀሳቀሱ መርከቦች ላይ ጥቃት ማድረስ የጀመሩት። ሮይተርስ የአሜሪካ ምንጮችን ጠቅሶ እንደዘገበው አሜሪካ ኢራን ወደ ኒውክሌር ድርድር እንድትመጣ በማዕቀብ ጫና እየፈጠረች ባለበት ወቅት የምትፈጽመው ይህ ጥቃት ለሳምንታት ሊቀጥል ይችላል። የሀውቲ መሪ አሜሪካ የመን ማጥቃቷን እስከቀጠለች ድረስ ቡድኑ በቀይ ባህር የሚንቀሳቀሱ የአሜሪካ መርከቦችን ማጥቃቱን እንደሚቀጥል ገልጿል። ወረራቸውን የሚቀጥሉ ከሆነ እኛም ትንኮሳችንን እንቀጥላለን በማለት የሀውት የፖለቲካ ቢሮ የአሜሪካ ጥቃት የጦር ወንጀል ሲል ገልጾታል። ሩሲያ አሜሪካ ጥቃቱን እንድታቆም አሳስባለች። ዶናልድ ትረምፕ የሀውቲ ታጣቂዎች ዋና ደጋፊ ነች የምትባለውን ኢራንን ድጋፍ ማድረጓን እንድታቆም የማታቆም ከሆነ ግን አሜሪካ ሙሉ በሙሉ ተጠያቂ እንደምታደርጋት ማስጠንቀቃቸው የሚታወስ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያስ